ሰነፉ ባል እንግዲህ ይሄ መልእክት በፌስቡክ በተለያዩ የሚዲያ አውታሮች ላይ የተላለፈ ነው የሚገኘው። እስቲ ላንብብላችሁና የዚሁ መልእክት ተመሳሳዩን እኔ የዛሬ ዓመት ቲክቶክ ላይ ጭኘዋለውኝ። ቪዲዮውን ታዩታላችሁ ገብታችሁ ማለት ነው። የዘመኑ መልእክት አንድ ሰነፍ ሰውዬ ነበር፣ ከጧት እስከ ማታ ተኝቶ የሚውል። ታዲያ ሚስቱ ሁልጊዜ እየሰራች ትመግበዋለች። አንድ ወቅት ግን እንዲህ አለችው፣ የትም አትንቀሳቀስም እኔ ነኝ ሁልጊዜ የምሰራው፣ እንደዚህ ሆነ እስከ መቼ ነው? እሱም መለሰላት፣ አታስቢ ፍቅሬ፣ ሀብታም እንሆናለን አላት። እሷም ሳትንቀሳቀስ፣ እንዴት ተብሎ ነው ሀብታም የሚኮነው? አለችው። እሱም እንዲህ አላት፣ ከተራራው ጀርባ አንድ አዋቂ አንድ አዋቂ ሰው አለ፣ እሱን እጠይቀዋለሁ በማለት በሚቀጥለው ቀን መንገድ ጀመረ። መንገድ ላይ አንድ ቀጭን ተኩላ አገኘውና የት እየሄድክ ነው በማለት ይጠይቀዋል አዋቂ ጋር እንዴት ሀብታም እንደምሆን ለመጠየቅ ይላል። ለእኔም እየበላው አልወፍር አልወፍርም እስኪ ጠይቅልኝ አለው። እሺ ብሎት ይሄዳል። መንገዱን ይቀጥላል። ከዚያም አንድ የአፕል ዛፍ ያገኛል። እሱም ወዴት እንደሚሄድ ይጠይቀውና እሱም ለእኔም እስኪ ፍሬ ሳይበስል እየበሰበሰ ነው ጠይቅልኝ አለው። ከዚያም ትንሽ እንደሄደ አንድ ሀሳ ሐይቅ ዳር ያገኝና እሱም የት እንደሚሄድ ጠይቆት፣ እርዳኝ ጉሮሮ ላይ የሆነ ነገር ተሰንቅሮብኛል እናም ጠይቅልኝ ይለዋል። ከዚያም ከረጅም ጉዞ በኋላ የተባለውን አዋቂ ሰው ያገኘውና እንዴት ሀብታም እንደሚሆንና አዋቂውን እንዴት ሀብታም እንደሚሆን አዋቂውን ይጠይቀዋል። በተጨማሪም መንገድ ላይ ያገኛቸውን ጥያቄዎች ጠይቀው፣ አዋቂውም እንዲህ አለ። አሳ ጉሮሮ ውስጥ የከበረ ድንጋይ ነው ያለው፣ የሆነ ሰው ቢያወጣለት ይድናል። የአፕሉ ዛፍ ስር የተቀበረ ወርቅ አለ፣ ያንን ቆፍረው ቢያወጡት ዛፉ ፍሬው ጤናማ ይሆናል። ተኩላው በመንገዱ ላይ መጀመሪያ የሚያገኘውን ሰነፍ ሰው ከበላ ይወፍራል፣ ይላል አዋቂው ሰውዬ። ሰውዬው እሺ እኔስ እንዴት ነው ሀብታም የምሆነው? ይላል አንተማ፣ መልእክቱን ለሁሉም ታደርስና እዚያ ስትደርስ ሀብታም ትሆናለህ፣ ይሏል። መልእክቱም ለሁሉም እያደረሰ እየሄደ እያለ በመጨረሻ በተኩላው ተበላ። ስንፍና ድሎችህን ብቻ ያው አይሰርቅም፣ አንተንም ሊሰርቅ ይችላል። ስለዚህ ስኬትን ለሚጠብቁ ሰዎች አይመጣም። ያው ስኬትን ለሚጠብቁ ሰዎች አይመጣም፣ ለሚንቀሳቀሱ ብቻ ነው። ለህልምህ ምን ያክል ርቀት ትጓዛለህ ብሎ ጠይቆ ያቁማል። ሁለት ደቂቃ ከ37 ሰከንድ ላይ እንግዲህ ምን ያክል ሰነፍ ሰዎች፣ ማስተዋል የጎደላቸው ሰዎች እንዳሉ ነው የምንመለከተው። ይህ ሰውዬ ሀብታም የመሆኛ ሚስጥርን ለማወቅ አዋቂ ጋር ሄደው አዋቂው ግን በእውቀት በጥበብ በምሳሌዊ አነጋገር እውቀት ላላቸው ሰዎች ለሚያስተውሉ፣ ለሚያገናዝቡ ሰዎች ብቻ በሚገባ አይነት ቋንቋ አስረድቶት ነበረ። ይሄ ሰው ሁለት አይነት ሀብታም የሆንበት መንገድ ነበረው። አንደኛ፣ የአሳ ጉሮሮ ላይ የተሰነቀረው የከበረ ድንጋይ ነው ሲባል ያችን የተሰነቀረች የከበረ ድንጋይን በማውጣት ብቻ ሀብታም መሆን ይችል ነበረ። ሁለተኛ እዛ አፕል ዛፍ ስር የተቀበረው ማዕድን ወርቁን አውጥቶ ሀብታም መሆን ይችል ነበረ። ሌላው ተመሳሳይ የዚህ አይነት ታሪክ ልነግራችሁ ፈልጋለሁ። ይሄም ሰው ምንድ ነው በህይወት ዘመኑ ሲኖር ሲኖር ሲኖር በጣም ችግር፣ መከራ፣ ስቃይ፣ ሰቆቋ ሁሌ በቃ እየ እየ ሮሮ ነው ኖሮ በሙሉ አጠቃላይ ምንም ማለት ሳካለት ብሏል። ብዙ ዓመታት አሳልፏል። ብዙ ዓመት ኖሯል እዚህ ምድር ላይ ግራ ገብቶታል፣ ጨንቆታል። አንድ ቀን ምን አደረገ? ባህሪው ምንድነው? ያው እሺ አይልም ሰው የሚለውን ነገር እሺ አይልም፣ አይሰማም፣ አያዳምጥም። እና ይሄ ነው የሰውየው ችግርና አንድ አዋቂ አለ እሱን ሄጄ ጠይቃለሁኝ ብሎ ጉዞ ይጀምራል። ይሄ ሰው እና ሲጓዝ ሲጓዝ ሲጓዝ ሲጓዝ ሲጓዝ ጅብን ያገኛል። ጅብ ያገኘውና ወዴት እየሄድክ ነው አለው። ልጠይቅ ይለዋል። ምን ልጠይቅ? አይ፣ እንደዚህ እንደዚህ ሀብታም ለመሆን ምን ማድረግ አለብኝ የሚለው ልጠይቅ ነው አለው። ሲለው ለእኔ ም ጠይቅልኝ እሺ እኔም በጣም ግራ ገብቶኛል ጠይቅልኝ፣ ብሎ ያዘዋል ጅቡ። ከዛ ጅቡ ጋር ተሰናብተው አሁን ሲሄድ ሲሄድ ሲሄድ ሲሄድ ንግስት ያገኛል። እቺ ንግስት በዚህ መስመር አንድም ሰው መጥቶ ቅም አንተ እንዴ በለመጣ አላችሁ። እንደዚህም እንደዚህም ብዬ መጣ ሆኝ አላት። ወዴት ነው አላችሁ። ልጠይቅ ነው አላት። ካስረዳት በኋላ እስቲ ለኔም ጠይቅልኝ ብሎ ብላ ትመልስለታለች ንግስቲቷ። እሺ ጠይቅልሻለሁ ብሎ ጉዞውን ይቀጥላል። አሁን ከብዙ ጉዞዎች በኋላ መሬትን የሚቆፍሩ ሰዎች በተራራ ላይ የሚኖሩ መሬትን የሚቆፍሩ ሰዎች ጋር ይደርሳል። እነዚህ ሰዎች ጋር እንደደረሰ በጣም ተገርመው ያዩታል። እንዴ በዚህ አቅጣጫ እኮ እስከ ዛሬ ድረስ አንድም ሰው መጥቶ አያውቅም። አንተ እንዴት ብለህ መጣ ብለው ጠየቁት። አንተ እንዴት ብለህ መጣ ብለው ሲጠይቁት እኔማ እንዲህም እንዲህም ብዬ መጣሁኝ፣ አላቸው። የት እየሄድክ ነው? ብለው ጠየቁት። ያው እንግዲህ እኔ ልጠይቅ ነው የሚሄደው አላቸው። ከዛም በኋላ እስቲ እባክህ ለእኛም ጠይቅልን ብለው ይማጸኑታል። ከዛ እሺ ብሏቸው ተሰነባብተው ከተጓዘ በኋላ ከብዙ ጉዞና ውጣውረድ በኋላ የተባለው ቦታ ላይ ይደርስና አዋቂው ጋር ምክር ይቀበላል ማለት ነው። ምክሩ እንግዲህ ምንድን ነው? እኚህ አባት አዋቂ የተባሉት ሰው የመከሩት አንድ ነገር ብቻ ነው ያሉት። እሱም ምንድን ነው? እሺ በል አሉት። በቃ ሌላ ምንም ያሉት ነገር የለም። እሺ በል ችግሩ እንግዲህ እሺ ማለት ነው አይደለ? ሰው የሚለውን አለመስማት ነው አይደለ? እሺ በል አሉት። እሺ በል ሲሉት የመጨረሻ ምክሩ ነው። እሺ፣ እነዛ ሰዎችስ የላኩኝን ምን ልበላቸው? አላቸው። በተራራው ላይ የሚኖሩትን እነዚህ አፈር የሚቆፍሩትን ሰዎች ድንጋይ የሚቆፍሩትን ሰዎች እናንተ ዝም ብላችሁ ቆፍሩ፣ ማዕድን ወይም ወርቅ ታገኛላችሁ ብለ ነገራቸው። እሺ ንግስቷንስ ብሎ ይጠይቃቸዋል። ንግስቷን ደግሞ አንቺ አግቢ አግብተሽ ኑሪ፣ ሥልጣንሽም ይሰፋል ብዙ ሰዎችን ብዙ ህዝቦችንም ታስተዳድሪ ያለሽ ሀገርም ትመሪ ያለሽ ሀገርሽ እናንትንሽም የሰፋ ነው የሚመጣው ያለሽ ሀብት ንብረት ሁሉ ነገር ስኬትሽ ሰፊ ዝና ይኖረሃል ብለው ይነግሩታል። እሺ ለጅቡስ ሲል ለጅቡማ ሁል ጊዜ የበሰበሰ ነገር አትብላ፣ አንዳንድ ጊዜ ትኩስ ነገር ብላ ብለዋል ብለ ንገረዋል። ከዛ በኋላ ይህ ሰው ጉዞውን እያደረገ ወደዚህ ሲመለስ እነዛ በተራራው ላይ ድንጋይ የሚቆፍሩትን ሰዎች ያገኛቸዋል። ሲያገኛቸው እንዴ ተመለስክ እንዴ እስቲ ምን አለ ስለኛ ምን መልእክት ተላከልን? ብለው ይጠይቁታል። ሲጠይቁት እናንተ ዝም ብላችሁ ቆፍሩ ማዕድንም ይወጣላችኋል ሀብታም ትሆናላችሁ የከበረ ድንጋይም ታገኛላችሁ ብሏችኋል አላቸውና የተወሰነ ቀን ከእነሱ ጋር ተቀመጠ እንዳላቸውም እየቆፈሩ እየቆፈሩ ሲሄዱ ብዙ ወርቅና ማዕድኖችን አወጡ ከዛም በኋላ ይህን ሰው ለመኑት እባክ ከእኛ ጋር ኑር ከእኛ ጋር እባክ ተቀመጥ ይህን ወርቅ እያወጣን ሀብታም ሆነን እንኖራለን አንተን ደግሞ ከፍ ያለ ቦታ እንሰጠሃለን እባክ እኛ ጋር ኑር ብለው ለመኑት እምቢ አላቸውና አልፎ ሄደ። አሁንም አልፏቸው ሲመጣ ሲመጣ ሲመጣ ከብዙ ጊዜ በኋላ ከጉዞ በኋላ ንግስቲቷን ያገኛታል። ንግስቲቷን ሲያገኛት በጣም ደስተኛ ሆና ተቀበለችው። እንዴት በሰላም ተመለስክ ብላ ስለ ጉዞ ስለ አጠቃላይ ያለውን ነገር በሙሉ ጠየቀችው። ከዛ በኋላ አስረዳት ሁሉን ነገር። ከዛ እስቲ የኔን ጉዳይ ምን አለ ያዋቂ ሰውዬ ስትለው አንቺ አግብተሽ ኑሪ ስልጣንሽም ከፍ ይላል። ብዙ ብዙ ብዙ ነገሮችን ታገኛለሽ። በቃ አግቢ፣ አግብተሽ በሰላም ኑሪ አላት። ከዛ እሷ ምን አለችው? አንተ ለእኔ እኔ ንጉስ ይሁን እኔ ንግስት ልሁን እኔ እናንተ እንጋባ፣ ና በሰላም እንኑር፣ እችን ሀገር እናስተዳድር አለችው። አይ እኔ እምቢ ብሎ ትቷት ሄደ። ትቷት ሄዶ ከብዙ ሳምንታትና ከብዙ ቆይታዎች ጉዞ በኋላ ያ ጅቡጋ ይደርሳል። ያ ጅቡጋ ከደረሰ በኋላ እንዴት ነው ጓደኛዬ? ምን አደረክልኝ? እኔን ነገር ስጠየቅክልኝ ብሎ ይጠይቀዋል። አዎ ጠይቄ ልሃለሁ። እሺ ምን አለ ይለዋል። ሁልጊዜ ለምን የበሰበሰ ነገር ትበላለህ? አንዳንዴ ትኩስ ነገር ብላ ብሎሃል አለው። ይህንን ቃል ካፍ አውጥቶ እንደነገረው ያጅብ ሰውየውን በላውና ገላገለው ማለት ነው። ስለዚህ አንዳንዴ እሺ ማለት አለብን። እሺ ማለት ያለብንን ነገር መለየት መቻል አለብን። ይሄ ሰው አሁን ችግሩ እሺ አይልም በቃ እሺ አለ ማለቱ ነው የሱ ችግር ስለዚህ አሁን ይሄ ሰውዬ እሺ ብሎ በተራራው ላይ ድንጋይን ከሚቆፍሩት ጋር ኖሮ ቢሆን ኖረው ሀብታም ሆኖ ይኖር ነበረ እሺ እሱንም አቃጠለ እንበል አቃጥሎ አሁንም አልፎ ሲመጣ ንግስቲቷም ላግባ ከኔጋ አብረ በሰላም ኑሮ አለችው አሁንም እምቢ አለ ስለዚህ ይህ ሰውዬ እሺ ማለት ነበረበት። መጨረሻ ላይ በጅብ ሊበላ ችሏል። እኛም አንዳንዴ ሁሉን ነገር እሺ ማለት አለብን ማለት ሳይሆን፣ አስተውለን አገናዝበን እሺ እያለን የምንቀበላቸው ነገሮች፣ እሺ ዝቅ የምንልባቸው ቦታዎች ሲኖሩ ዝቅ እያለን አንዳንዴ ደግሞ መሸነፍ ባለብን ቦታዎች በምን መሸነፍ፣ በቃ በሚገባን ቦታዎች አሉ። አንዳንድ በቃ የእኛን መሸነፍ የሚጠይቁ ቦታዎች ላይ እኛ እየተሸነፍን ብንጓዝ ጥሩ ቦታና ጥሩ ደረጃ እንደርሳለን የሚል ምክር እሰጣችኋለሁ። እምነት ሰሚነው አካሉ ነኝ። እንደነዚህ አይነት ሀሳቦችና ምክርን አዘል የሆኑ እንደዚህ ትረካዎች እንዲቀርብላችሁ ንግግሮችን እንዲቀርብላችሁ ፍላጎት ካላችሁ እባካችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ድጋፋችሁን አሳዩኝ። እምነት ሰሚነው አካሉ ነኝ። ይመቻችሁ። መልካም ቆይታ። ነገ በሌላ ቪዲዮ እንገናኛለን። እስከዛው አብራችሁን ቆዩ